ጤና ይስጥልኝ እንደምናመሻችው አመሻችሁ። ይሄ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነት እና የዳሴ ድምጽ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፈኝ። ኢትዮጵያ በውጭ ወራሪዎች የተዘረፉባት ታሪካዊ ቅርሶች እንዲመለሱላት ዓለም አቀፍ ማህበረሰብ ጫና እንዲያደርግ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጠየቁ። በተባበሩት አረብ ኤምሬትስ አቡ ዳቢ በተካሄደው ዓለም አቀፍ የታሪካዊ ቅርሶች ጥበቃ ጉባኤ ላይ ጠቅላይ ሚኒስትሩ እንዳሉት በአሁኑ ወቅት ከ3500 በላይ የኢትዮጵያ ታሪካዊ ቅርሶች በአውሮፓና አሜሪካ ይገኛሉ። አያለባው ከስፍራው ዝርዝር አለው። በተባበሩት አረብ ኤምሬትስ አቡ ዳቢ የሥራ ጉብኝት ያደረጉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ታሪካዊ ቅርሶችን ከጥፋት ለመታደግ በተዘጋጀው ዓለም አቀፍ ጉባኤ ላይም ተሳትፈዋል። ፈረንሳይና የተባበሩት አረብ ኤምሬትስ በጋራ ባዘጋጁት ጉባኤ ከ40 በላይ የሀገራት መሪዎችና ተወካዮች ተገኝተዋል። በጉባኤው ላይ ንግግር ያደረጉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዓለም በተለይም ደግሞ የጦርነት ቀጠና በሆኑ አካባቢዎች በአሸባሪዎች እየተዘረፉ ያሉ ቅርሶች የሰው ልጅን የኋላ ታሪክና ማንነት እያጠፋ ነው ብለዋል። ካልቸራል ሄሪቴጅ አር ኢሪፕሌሳብል ትሬዠርስ ኤንድ ሶርስ ኦፍ አይደንቲቲ ባህላዊ ቅርሶች የማይተኩ ውድ ሀብቶች ናቸው። የማንነት መገለጫና የቀድሞ የሰው ልጆች እውቀት ውጤቶችም ናቸው። የማህበረሰብንና የሀገራትን ግንኙነት በማጠናከርም ቁልፍ ፋይዳ ያላቸው ሀብቶች ናቸው። ባህላዊ ቅርሶች በየትኛውም አካባቢ ይገኙ፣ የሁሉም የሰው ልጆች ሀብቶች ናቸው። ከዚህ አንጻር ቅርሶችን ከአደጋ ለመጠበቅ ኢትዮጵያ በትብብር ለመስራት ዝግጁ መሆኗን ላረጋግጥ ወዳለው ኢትዮጵያ የበርካታ ታሪካዊ ቅርሶች ባለቤት ናት ያሉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በውጭ ወራሪዎችና በሕገ ወጥ የቅርስ አዘዋዋሪዎች ምክንያት ከ3500 በላይ የሀገሪቱ ውድ ቅርሶች አሁንም በውጭ ሀገራት ይገኛሉ ብለዋል። በአሁኑ ወቅት አሸባሪዎች በተለያዩ የዓለም ሀገራት እያደረሱት ያለውን ታሪካዊ ቅርሶችን የማውደምና የመዝረፍ ሂደት ዓለምን በቀጣዩ ጊዜያት ታሪክ አልባ ሊያደርጋት ይችላል ብለዋል። ኢትዮጵያ ኢዝ ዲፕሊ ኮንሰርንድ። የበርካታ ታሪካዊና ባህላዊ ቅርሶች ባለቤት የሆነችው ኢትዮጵያ በዓለም አቀፍ ደረጃ በታሪካዊ ቅርሶች ላይ እየደረሰ ያለው ውድመት በእጅጉ ያሳስባታል። በተለይ ከቅርብ ጊዜ ወዲህ ዕድሜ ጠገብ የሆኑ የዓለም ቅርሶች በጦርነት ምክንያት በከፍተኛ ፍጥነት እየጠፉ ነው። እናም ይህ ጉባኤ ከጉዳዩ አንገብጋቢነት አንጻር ተገቢና ዓለም አቀፉ ማህበረሰብ አስቸኳይ ምላሽ የሚሰጥበት ሊሆን ይገባል። ታሪካዊ ቅርሶችን ከህገወጥ አዘዋዋሪዎችና አሸባሪዎች ጥቃት ለመከላከል ዓለም አቀፉ ማህበረሰብ በጋራ ሊሰራ እንደሚገባም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አሳስበዋል። ኢትዮጵያ የተዘረፉባትን ቅርሶች ለማስመለስ በምታደርገው እንቅስቃሴም ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግ ጠይቀዋል። በጉባኤው ላይ የተገኙት የፈረንሳዩ ፕሬዚዳንት ፈራንሶ ኦላንዴ ታሪካዊ ቅርሶችን ከጥፋት ለመታደግ ሀገራቸው የጦርነት ቀጠና በሆኑ አካባቢዎች ድጋፍ የሚውል የ30 ሚሊዮን ዶላር ድጋፍ እንደምታደርግም በጉባኤው ላይ ቃል ገብተዋል። ቅርሶችን በዘላቂነት ለመጠበቅ ዓለም አቀፍ የፋይናንስ ድጋፍ እንዲገኝ ሀገራቸው በትኩረት እንደምትሰራ ፕሬዚዳንት ሆላንዴ ገልጸዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በአቡዳቢ ቆይታቸው ከተባበሩት አረብ ኤምሬት ንጉሥና አልጋ ወራሽ ጋር በሁለቱ ሀገራት ግንኙነት ዙሪያ ላይ መክረዋል። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ልዩ ረዳት አቶ እውነቱ ብላታ ከኢቢሲ ጋር ባደረጉት ቆይታ ውይይቱ የሁለቱን ሀገራት የቆየ ግንኙነት ወደ ተሻለ ደረጃ ከፍ የሚያደርግ ነው ብለዋል። እንግዲህ በዚህ አገር ንጉሥ ቤተሰቦች የተደረገ ጥሪ ነው። በዚህ መሰረት ከዚህ ሀገር ንጉሥና ከአልጋ ወራሹ ጋር ሰፊ ውይይት ተደርጓል። በተለይም በሁለቱ ሀገሮች መካከል ስላለው ግንኙነት ወደ ላቀ እና ጠንካራ ግንኙነት ማሳደግ በሚቻልባቸው መስኮች ላይ ይሄውም ኢንቨስትመንትን፣ ንግድን እና ቱሪዝምን ባማከለ መልኩ እና የጋራ ተጠቃሚነትን ባማከለ መልኩ የሚደረግ ግንኙነትን ማሳደግ ነው። ከዛም ባሻገር በአፍሪካ ቀንድ ላይ ስላለው ሰላም እና መረጋጋት የሁለቱ ሀገራቶችን ድርሻ እና ሚና በማሳደግ ላይ ሰፊ ውይይት ተደርጓል። የተባበሩት አረብ ኤምሬስ ባለሀብቶች በኢትዮጵያ በግብርና ቱሪዝምና ሆቴል የኢንቨስትመንት ዘርፎች ለመሰማራት ፍላጎት ማሳየታቸውንም አቶ እውነቱ ገልጸዋል። የቀድሞው የኩባ ፕሬዚዳንት ፊደል ካስትሮ ለኢትዮጵያ በረኩት ታሪካዊ አስተዋጽኦ የሁለቱን ሀገራዊ ግንኙነት በጥብቅ ያስተሳሰረ እንደሆነ የውጭ ጉዳይ ሚኒስትሩ ገለጹ። የፊዴል ካስትሮን ይፋዊ የክብር ሽኝት አስመልክተው በኩባ የተማሩ ኢትዮጵያውያን በአዲስ አበባ የመታሰቢያ መርሃ ግብር አካሂደዋል። ተምራዊ ወንድማገኝ ተጨማሪ አለው። በኢትዮ ኩባ አደባባይ እንገኛለን። ይህ ስፍራ ኩባ ለኢትዮጵያ ለዋላዊነትና ማህበራዊ አገልግሎቶች መስፋፋት ላበረከተችው ታላቅ አስተዋጽኦ እና ኢትዮጵያውያንም ለኩባ ላላቸው መልካም ስሜት መገለጫ የሚሆን ተምሳሌታዊ ስፍራ ነው። ለዚህ መልካም ግንኙነት ደግሞ ትልቁን ስፍራ የሚይዙት ባለፈው ሳምንት ከዚህ ዓለም በሞት የተለዩት የኩባው የቀድሞ ፕሬዚዳንት ፊደል ካስትሮ ናቸው። ፊደል ካስትሮ ዛሬ በኩባ ሳንዲያጎ ይፋዊ የሽኝት መርሃ ግብር ሲደረግላቸው፣ በሳቸው ጊዜ በኩባ የትምህርት ዕድልን ያገኙ ኢትዮጵያውያን ደግሞ በዚህ በአዲስ አበባ በኢትዮ ኩባ የወዳጅነት ፓርክ የመታሰቢያ ፕሮግራም ለማድረግ እዚህ ተሰባስበዋል። ፊደል ካስትሮ ህዝቦች ነፃ እንዲሆኑ ህዝቦች ነፃነታቸው ማግኘት እንዳለባቸው አበክረው የሚያስቡ ብቻ ሳይሆን የሚታገሉ ናቸው። በጣም በጣም አዝነናል። እጅግ እኔ አባቴ ወራዝ አባቴ ሲሞት አላውቅም፣ ግን የሱ መሞት እጅግ አብሾ ካስትሮ በሁላችንም ልብ ውስጥ የሚኖር የኩባን ህልውና አሳልፎ ለማንም አለመስጠቱ በራሱ ኃላፊነትና በራሱ ብቃት ተወቅቶ እዚህ ያደረሰ መሪ ስለሆነ እኔ በፊደል ትልቅ ኩራት ይሰማኛል። ኩባ ህዝብ ደግሞ ሁል ጊዜ እያሳሰበን ያኖረን አንዲት ለሀገር አለቻችሁ እሷን ለማገልገል ተክታችሁ ተምራችሁ መሄድ አለባችሁ እያለ ለዛም ነው ብዙ ናናችን ወደዚህ ተመልሳል ሀገራችን እያገለገሉ ይህ ህዝባዊ ወዳጅነት ስሜት የኢትዮጵያና ኩባን ዲፕሎማሲያዊ ግንኙነት ያጠናክረዋል ተብሏል። ኢትዮጵያ በታሪክ አስቸጋሪ ሁኔታ ውስጥ በነበረችበት ወቅት ከፊደል ካስትሮ በስተቀር የደገፈን አልነበረም። ሉዓላዊነታችንን እንድናስከብር ከፊደልና ከኩባ ሕዝብ የተደረገልንን ድጋፍ መቼም ልንዘነጋው አንችልም። ይህ ወዳጅነት በደምና መንፈስ ጭምር የተሳሰረ ነው። ከ27 ዓመታት በኋላ የተገናኙት እነኚህ እናትና ልጅ ይህን አቅ ይመሰክራሉ። እኔ ሁለት ሀገር አለኝ። ሲሜተ በሁለቱ ተመሳሳይ ነው። ኢትዮጵያ በጣም እወዳለሁ። አሁን ሁለተኛ ጊዜ ሲመጣ እንደው ቤተሰብ በሙሉ ይዘህ መጣው። አሁን ምንድነች ብትለኝ እንኳን ኩባዊ አልልም፣ ምክንያቱም የኢትዮጵያውያንም አለብኝ። አበሻ አልልም፣ ምክንያቱም የኩባም አለብኝ። ግን ስፋን ኩባዎች ለኢትዮጵያውያን ትልቅ ፍቅር ነው ያላቸው፣ ትልቅ አክብሮት ነው ያላቸው። ገንዘባቸውንና እውቀታቸውን ብቻ ሳይሆን ደማቸውንና ሕይወታቸውን ለኢትዮጵያ የሰጡ ናቸው። ትምህርት ብቻ አይደለም ተምረን የመጣ ነው፣ ካልቸራቸውንም ጭምር ነው። የእነሱ ካልቸር ደግሞ የሚገለጠው በምንድን ነው? ስራ በመስራት ሀገሬን ከልብ እንድወድ፣ ከሙስና የጸዳው እንድሆን፣ አርአያ እንድሆን፣ ልጆቼም በእኔ እንዲወጡ፣ ፍቅር አንዱ ለአንዱ እያሳደደ መግደል ሳይሆን አንዱ የአንዱን ሸር እያረገ አብረን በህብረት እንድንኖር ያሳደገኝ ህዝብ ነው ከቀለም ባለፈ ሰብአዊነትን ለተማሩባት ኩባና ፊደል ካስትሮ ተማሪዎቹ ምስጋናቸው ከቃላት በላይ ነው። ለፊደል ካስትሮ እኔ ማውራት ያቅተኛል። በጣም በጣም ትልቅ ቦታ አለኝ። እስካሁንም ድረስ በልባችን ቦታ ተሰጥቶታል። ኢትዮጵያውያንም ሲያዩን እኛን እንደ ራሳቸው ከራሳቸውም ዜጋ አብልጠው ነው የሚያከብሩ። እሱ ለራሱ አንድ ቀን ሳያስብ የኖረው ለሌላው ነው፣ አይደለም ለሀገሩ ህዝብ፣ አይደለም ለአፍሪካ ለዓለም ህዝብ ይመስክር ሁሉም። ይህንን ውብ የመታሰቢያ መርሃ ግብር ላዘጋጃቸው የኩባ ተማሪዎች መንግሥትና ለመላው ኢትዮጵያውያን በኩባ ህዝብ ስም እናመሰግናለን። በኦሮሚያ ክልል ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ድጋፍ ከ1.6 ቢሊዮን ብር በላይ ከህብረተሰቡ መገኘቱ ተገለጸ። ህብረተሰቡ ለግድቡ ግንባታ ስኬት የሚያደርገውን ድጋፍ አጠናክረው እንዲቀጥል የክልሉ ምክትል ርዕሰ መስተዳድር አቶ ኡመር ሁሴን ጥሪ አቅርበዋል። በኦሮሚያ ክልል በተለያዩ ዞኖች ሲዘዋወር የነበረው የታላቁ የኢትዮጵያ ህዳሴ ግድብ ዋንጫ የሽኝ ስነ ስርዓት ተካሂደዋል። ሙባረክ መሀመድ ተጨማሪ አለው ይህ ለአንድ ዓመት በኦሮሚያ ክልል የተለያዩ ዞኖች ተዘዋውሮ ከ600 ሚሊዮን ብር በላይ ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ድጋፍ ከህብረተሰቡ ያስገኘ ዋንጫ ነው። ከዚህ የታላቁ የኢትዮጵያ ህዳሴ ግድብ ዋንጫ በስተጀርባ የሚሊዮኖች ለዘመናት የመልማት በራስ ሀብት የመጠቀም ህልምና ቁጭት አለ። ይህንንም ቁጭት እውን ለማድረግ ከዚህኛው ስፍራ 24 ሰዓት ዜጎች እየተጉ ነው። ከወዲህ ደግሞ ሁሉም የህብረተሰብ ክፍል ባለው አቅም ለፕሮጀክቱ ስኬት የድርሻውን እያበረከተ ነው። በኦሮሚያ ክልልም ኬሎ አባቦር ዞን ጉዞን የጀመረው የታላቁ የኢትዮጵያ ህዳሴ ግድብ ዋንጫ በአዳማ ገልማ አባ ገዳ በክልሉ የነበረውን ቆይታ አጠናቆ የሽኝት ስነስርዓት ተደርጎለታል። በዚህ ወቅትም ህብረተሰቡ ለፕሮጀክቱ እውን መሆን እያደረገ ያለው ድጋፍ ከፍተኛ ነው፣ ተጠናክሮም ሊቀጥል ይገባል የተባለውም ወጎት ሸለንደር መንኬ ሰቲ ወመንናኖኬና ቢታቦንዲቲ ባለፉት አምስት ዓመታት የክልሉ ህዝብ በአገሪቱ የህዳሴ ጉዞ ውስጥ ከፍተኛ አስተዋጽኦ ላለው የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከ1.6 ቢሊዮን ብር በላይ በቦንድ ግዢና ስጦታ ላይ ያበረክት ችሏል። ይህ የሚመሰገንና ተጠናክሮ ሊቀጥል የሚገባው ተግባር ነው። ህዝቡ አሻራውን በግድቡ ላይ በማተም የባለቤትነት መብቱን በማረጋገጥ የታላቁ መሪያችን አቶ መለስ ዜናዊን የአደራ ቃል ጠብቆ መገኘቱ ለዘወትር የሚያኮራ ተግባር መሆኑን መግለጽ እወዳለሁ። በዋንጫ ሽኝት ስነስርዓቱ ላይ በቦንድ ግዢና በስጦታ ልዩ አስተዋጽኦ ያበረከቱ ግለሰቦችና ከፍተኛ አስተዋጽኦ ያበረከቱ ድርጅቶች፣ የዞንና የከተማ መስተዳደሮች ተሸልመዋል። በዛሬ ቀን የተሸለምኩበት የአባይ ግድብ ከተገደበ ጀምሮ ፌስታል፣ ይሄው ፌስታል ይሄን ሸጬ ቦንድ በመግዛቴ ነው አባይ ከግቡ እስከምደርስ ድረስ ያቺን ፌሳል ሸጬ አሁንም በመግዛት አባይን በማጠናቀቅ እስከምመረቅ ድረስ ከተመረቀን በኋላ የምፈለገውን ነገር በሙሉ በማድረግ ቃል እገባለሁ። የዛሬ ስራችን የዛሬ ሽልማቱ የመጨረሻ ደረጃ አይደለም። ህዳሴውን ግድብ ጀመርን እንጂ አልጨረስንም። እስከ መጨረሻ ድረስ እስክንጨርስ የህዝባችን ተሳትፎ የወረዳችን ህዝብ በማንቀሳቀስ የተሻለ ድጋፍ እናደርጋለን የሚል እምነት ነው ያለሽ። በቀጣይ ህዳር 29 በሐረር ከተማ በሚከበረው የብሔሮች ብሔረሰቦችና ህዝቦች ቀን በዓል ላይ የኦሮሚያ ክልል የታላቁ የኢትዮጵያ ህዳሴ ግድብ ዋንጫን ለደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ያስረክባል ተብሎ ይጠበቃል። በጥልቅ የመታደስ ንቅናቄው ከህብረተሰቡ የእድገት ፍላጎት ጋር የተጣጣመ መሆኑን የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደህዴን የመሰረታዊ ድርጅት አባላት ገለጹ። በክልሉ በሁሉም ሴክተር መስሪያ ቤቶች የሚገኙ የድርጅቱ አባላት በጥልቀት የመታደስ ግምገማ ጀምረዋል። ዘገባው የደቡብ ሬዲዮና ቴሌቪዥን ነው። መለስ አምዴ ያቀርበዋል። ተመልካቾቻችን የዚህ ዜና ዝርዝር እንደደረሰን እናቀርባለን። ወደሌላ ዜና አሻገራለሁ። ወቅቱን ያልጠበቀ ዝናብ በደረሱ ሰብሎች ላይ ጉዳት እንዳያደርስ ዘመናዊ ቴክኖሎጂዎችን በመጠቀም ምርታቸውን እየሰበሰቡ መሆናቸውን የምስራቅ ጎጃም ዞን አርሶአደሮች ተናገሩ። ከዞኑ የደረሰን ዘገባ ሁናቸው ታዬ ያቀርበዋል። በምስራቅ ጎጃም ዞን በዘንድሮ የምርት ዘመን 650 ሺህ ሄክታር የሚጠጋ መሬት በሰብል ተሸፍኗል። ከዚህ ውስጥም 20 ሚሊዮን ኩንታል ምርት ይጠበቃል። በመስመርና በኩታ ገጠም የዘሩ የባሶ ሊበንና የደብረ ኤልያስ ወረዳዎች አርሶ አደሮች የደረሱ ሰብሎችን በኮምባይነር እየሰበሰቡ ይገኛሉ። ቴክኖሎጂዎቹ ጊዜና ጉልበትን ከመቆጠባቸው በተጨማሪ ምርታቸው በዝናብ እንዳይበላሽ ለማድረግ እንደረዳቸውም አርሶ አደሮቹ ተናግረዋል። ከስድስት ከሰባት ዓመት በፊት ጀምሮ ስተዛሬ ድረስ ይሄ ኮምባይነር መጣ አርሶ አደሩ ሙሉ በሙሉ እንዲሁም አልደርሰው እያለ በወቅቱ ተሎብሎ ብሎ ሰብሱን እየሰበሰበ ወደ ተረፈ ምርት ገለባ ስብሰባ ነው። እንዲሁም አሁን በወቅቱ ያለ ከዚህ ቀደም ግን እስከ ጥርና እስከ ትሳት ሰላሳ ማያልቅ ነው። ኮምበደር በጣም ጥቅም አለሁት። አሁን ቀደም እኛ በሰው ገዝተን እንኳን ሳሳጭ ስናሳጭድ የሰው ጉልበት ብቁ አልሆን አልሆንልን እያለ በዝራብ እየተመታብንና እየተበላሸብን ነበር የሚቀር ከብቱ በዚያ ላይ ደግሞ ከብቱ ይልቀቃል። ከብቱ ራሱ ዲና እየመታብን ነበር የሚቀር አሁን እንግዲህ ኮምባይነር ተመጣ በወቅቱ እያሳጨር ደግሞ በወቅቱ እየተጠቀምን ነው። የዞኑ የግብርና መምሪያ ኃላፊ አቶ ፋንታውን አቢታ እንደገለጹት ከ820 ሄክታር መሬት በላይ በኮምባይነር ተሰብስበዋል። በቀጣይም ባለሙያው ከአርሶ አደሩ ጎን ሆኖ ድጋፍ ያደርጋል ብለዋል። እንደ አጠቃላይ አሁን ወቅቱ ለስንዴ ሰብል ብቻም ሳይሆን ሌሎች ሰብሎች የሚሰበሰብበት ወቅት ነው። ከዚህ አንጻር ጤፍ እና ሌሎች ሰብሎች እየሰበሰቡ ያለበት ሁኔታ ነው ያለው እንደ ዞን አጠቃላይ ወደ 6470 ሄክታር አካባቢ ነው የሸፈነው እስካሁን እና እስካሁን በተደረጉ እንቅስቃሴ 290 ሄክታር የሚሆነው ተሰብስቧል። ቀደም ሲል ወደ አቅም ዜና እናልፋለን። በጥልቅ የመታደስ ንቅናቄው ከህብረተሰቡ የእድገት ፍላጎት ጋር የተጣጠመ መሆኑን የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን የመሰረታዊ ድርጅት አባላት ገለጹ። በክልሉ በሁሉም ሴክተር መስሪያ ቤቶች የሚገኙ የድርጅቱ አባላት በጥልቀት የመታደስ ግምገማ ጀምረዋል። ዘገባውም የደቡብ ሬዲዮና ቴሌቪዥን ነው። መለሳ አምዱ ያቀርበዋል። ደህዴን በየደረጃው የጀመረውን በጥልቅ የመታደስ ግምገማን ተከትሎ በክልሉ በሁሉም ሴክተሮች የሚገኙ የድርጅቱ አባላት የግምገማ መድረክ እያካሄዱ ነው። አባላቱ በተቋማቸው የአገልግሎት አሰጣጣቸውን በማሻሻል ህዝቡን ለማገልገል መዘጋጀታቸውን አስታውቀዋል። በየተቋማቱ የተጀመሩት የግምገማ መድረኮች ለድርጅቱ መስመር እንቅፋት የሆነውን ስልጣንን ለግል ጥቅም የመዋል ተግባርና በድርጅቱ የሚስተዋሉ ችግሮችን ለይቶ ለማውጣት ጠቀሜታ እንዳለው የመድረኩ መሪዎች ገልጸዋል። ድርጅትን በመንግስትም የሚመደቡ አመራራችን ስልጣንን ለህዝብ ጥቅም ከማዋል ይልቅ ወደ ራስ ፍላጎት የመቀየር ሁኔታዎች እየታዩ ስለሆኑ እነዚህም በጥልቀት ታድሶ ያው ተለውጦ ለህዝቡ በጥያቄው ደረጃ ምላሽ የሰጠ ልማታዊነቱን የማስቀጠል ጉዟችን ያው ለማረጋገጥ የሚካሄድ ጥልቀት ታድሶ መድረክ ነው። አባላቱ ግምገማ ማካሄዳቸው የአገሪቱን እድገት ተከትሎ እየተነሱ የሚገኙ የህብረተሰቡን የልማትና የመልካም አስተዳደር ጥያቄዎች ለመመለስ ያግዛል ብለዋል። በየደረጃው የሚታዩ የአገልግሎት አሰጣጥ ችግሮችን በመቅረፍ ህዝቡን ለመካስ የድርሻቸውን እንደሚወጡም የድርጅቱ አባላት ተናግረዋል። ጫወታ ከማድረግ ይልቅ የኔ ችግር ምንድን ነው የኔ ጉለት ምንድን ነው? የኔ ደካማ ጎን ምንድን ነው? ማስተካከል የሚገባኝ ምንድን ነው? ማረም የሚገባኝ ምንድን ነው የሚለውን ሼፕ ሆነን እንወጣለን የሚል ነገር ነው ያለኝ። እዚህ ውይይት ሰላማዊ የሆነ ልማት ማምጣት የሚያስችል እንቅስቃሴ እያንዳንዳችን ማድረግ እንዳለብን ነው በዚህ ውይይት ላይ እየተማርኩ ያለሁት። በህገ መንግስቱ መሬት የህዝብና የመንግስት እንዲሆን መደረጉ ብሔረሰቦች የተረጋጋ ህይወት እንዲኖሩ ማስቻሉን የቤንሻንጉል ጉሙዝ ክልል ምክር ቤት አፈጉባኤ አቶ ፍቃዱ ታደሰ ገለጹ። ያነጋግርናቸው የቤንሻንጉል ጉምዝ ክልል አርሶ አደሮች በኩላቸው መሬት የህዝብና የመንግስት በመሆኑ ተጠቃሚ ሆነናል ብለዋል። ደረጃ ግዛው ተጨማሪ አለው። መሬትና የሰው ኃይል የኢትዮጵያ የኢኮኖሚ መሰረቶች ናቸው። በተለይ የመሬት ሀብትን ለማስተዳደር በተለያየ ጊዜ ወደ ስልጣን የመጡ መንግስታት የተለያዩ ስርዓቶችን በማበጀት ተግባራዊ አድርገዋል። በቤንሻንጉል ጉሙዝ ክልል በአሶሳ ዙሪያ ወረዳ የአብርሃሙ ቀበሌ ነዋሪ የሆኑት አባታል ከድር እና የባንባሲ የባምባሴ ወረዳ ነዋሪው አርሶ አደር ከድር አብዱራዛቅ በንጉሱና በደርግ ዘመን የነበረውን የመሬት አስተዳደር ስርዓት ያስረዳሉ። መሬቱ እንግዲህ አብዛኛው በዛ ስርዓት ቂሰኛ ነው ጢሰኛ ማለት መሬቱ በተዋረድ ባለስልጣኖች እስከ ቀበሌ ድረስ ያሳርሳሉ። ለመንግስት ነው እንግዲህ እንጀስ አብዛኛው የሚሰጠው። ደርግም ሲመጣ ብዙም የመሬት ነገር አወዛጋቢ ነበረ። ባለቤቱም አይታው መሬት ላራሹ ይላል። ግን ያው የሚያርሰው ነው። ልክ ከዛ ተመሳሳይ ነው፣ ልዩነት የለም። የኢፌዴሪ ህገ መንግስት አንቀጽ 89 ንዑስ አንቀጽ 5 መንግስት መሬትንና የተፈጥሮ ሀብትን በህዝብ ስም በይዞታ አውስር በማድረግ ለህዝብ የጋራ ጥቅምና እድገት እንዲውሉ የማድረግ ኃላፊነት አለበት ይላል። ይህ አንቀጽ በቤኒሻንጉል ክልል ውስጥ የሚኖሩ ነባር ብሔሮችን ተጠቃሚ ያደረገ ነው ብለዋል የክልሉ ምክር ቤት አፈ ጉባኤ አቶ ፍቃዱ ታደሰ። መሬት የመንግስት መሆኑና የህዝብ መሆኑ ይሄ ዳሁ ማህበረሰብ በቀላሉ ታለው ከመሬት እንዳይፈናቀል አደርጓል በዚህም የተነሳ የተረጋጋ አርሶ አደር ለመፍጠር ከፍተኛ ሚና አለው። አርሶ አደሮች በበኩላቸው የህገ መንግስቱ የአንቀጽ 89 ማሳያ የአርሶ አደሩ ተጠቃሚነት ነው ይላሉ። እኔ ሲገባ አንድ አስር ሺህ ብር አልነበረኝም ወደ ስራ ሲገባ ለመንግስት ግን አሁን ከአንድ መቶ በላይ ሺህ መቶ ሺህ በላይ ግብር የከበርኩኝ ነው መቶ ሺህ በህይወት መንግስት አካባቢ ቆጥሬ አላውቅ አሁን ግን ግብር ብቻ መቶ ሺህ በላይ ግብር የከፈልኩኝ ነው ለመንግስት ማለት ነው። ስለዚህ ወጣ ብሎ ደሞ ስትተን እቺ መሬታችን ቶሎ ብንደርስበት ሁላችን ዘመኑ ያፈራልን ኢትዮጵያም ያደገች ነው። ተራክተሮች አልነበረም ብሎ እኛ ጋ በሬ ነበር የምናርሰው አሁን ተራክተሮች አለ። መጀመሪያ መደረሱ አደር ነበርኩም ከ10 ሄክታር ወደ 20 ሄክታር ገባው ወደ 30 ሄክታር ገባው። በአሁኑ ሰዓት መንግስት ያ መሬቱን ለክቶልኝ ወደ 260 ሄክታር እንደዚህ ለክቶልኝ አሁን ካርታውን ሰርቼ በህጋዊ ሁኛ የተንቀሳቀስኩ ነው።